ሰላም ተመልካቾቻችን፣ እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ ዛሬ ይዘን የመጣ ነው ርዕሰ ጉዳይ አዲስ አይደለም፣ ከባለፈው ሳምንት የቀጠለ ነው። በተለይ ባለፈው ሳምንት የአዲስ አበባ ውሃና ፍሳሽ ባለስልጣን የሚሰጣቸውን አገልግሎቶች ዘመናዊ ከማድረግ አንጻር የተለያዩ ዘመናዊ ቴክኖሎጂዎችንና ና አሰራሮችን እንደሚጠቀም ስናነሳ ነበር። በተለይ የክፍያ ስርዓቱን ለማዘመን ከኢትዮጵያ ንግድ ባንክ ጋር እና ከሌሎች ባንኮች ጋር የሚያደርጋቸውን ያ ክፍያ ስርዓቶች የተለያዩ ቴክኖሎጂዎችን በመጠቀም እንደሚያከናውን ስናነሳ ነበር። ዛሬም እንግዲህ በተለይ የተቋሙን የውስጥ አሰራር ከማዘመን አንጻር ምን አይነት ስራዎች እየተሰሩ ነው የሚለው ጉዳይ ላይ ትኩረት አድርገን የተለያዩ ሀሳቦችን እያነሳን ወደ እናንተም እናደርስ ይሆናል። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ትጋብዛለሁ። ሰላም ሰላም። አለን አረፍ በስራ እንዴት ነው ስራ? ጥሩ ነው። በጣም እንግዲህ ያው እንደ ተቋም በተለይ ዘመናዊ አሰራር በመከተል ምን አይነት ስራዎች ይሰራሉ? አገልግሎትን ከማሻሻል አንጻር ያው ተቋሙ ከአገልግሎት ጋር የተያዙ የተለያዩ ስራዎችን ይሰራል እና ምን እየተሰራ ነው የሚለውን እየቃኘን ነው። ሰሞኑን ዛሬም እንግዲህ እንግዲ በተለያዩ ቅርንጫፍ ጽህፈት ቤቶች የሚሰሩ አሰራሮችን ዘመናዊና ተደራሽ በማድረግ አንጻር የሚሰራ ስራ እንዳለ ሰምተን ነው ወደ አንተ የመጣ ነው እና ወደ ሀሳቡ ከመግባታችን በፊት ግን ስምህንና የስራ ድርሻህን አስተዋውቀኝ። ስሜ ሚፍታህ ከማል ይባላል በዚህ ተቋም ሲኒየር ሲስተም አድሚኒስትሬተር ሆኜ እያገለገልኩ ነው ያለሁት። መልካም እንግዲህ ያው ከተለያዩ ቅርንጫፍ ጽህፈት ቤቶች እንዲሰሩበት በዚህ በማዕከል ደረጃው የበለጸገ ሶፍትዌር ለምንድን ነው ለምንስ ነው የሚያገለግለው የሚለውን ነገር ብታነሳልኝ። በተቋማችን አግሬሶ የሚባል ስርአት ተግባራዊ አድርገናል። ይህ ስርአት ኖርማሊ ኢአርፒ ሲስተም የሚባለው አይነት ነው። ምን ማለት ነው? የኢንተርፕራይዝ ሪሶርስ ፕላኒንግ ይባላል። አንድ ተቋም በውስጡ ያሉ የተለያዩ ክፍሎችን በተቀናጀ መልኩ የሚያስተዳድርበት ሲስተም ነው ማለት ነው። ከሌሎች ሲስተሞች በሁለት ነገር ይለየዋል፣ ወይም ከሌሎች ሶፍትዌሮች ወይም መተግበሪያዎች በሁለት ነገር ይለያል። የመጀመሪያው ሁሉም ሙሉ ሲስተም ነው። ብዙ ክፍሎች አሉ። እነዛ ክፍሎች ለምሳሌ የፋይናንስ አለ፣ የበጀት እና እቅድ ወይም ፕላኒንግ ሲስተሞች ለየብቻ ሊኖሩ ይችላሉ። ይሄ ግን ሁሉን አንድ ላይ አቀናጅቶ የያዘ ለየብቻ ሳይሆን አንዱ ለአንዱ ተመጋጋቢ የሆነ እንደዛ ሆኖ የሚሰራ መተግበሪያ ወይም ሲስተም ነው። አንደኛ። ሁለተኛ ትራንዛክሽን ወይም ስራውን ብቻ አደለ የሚሰራው ፕሮሰስንም ካፕቸር ያደርጋል ወይም ይይዛል። የስራ ሂደትንም ይይዛል ማለት ነው። ከሌላው የሚለየው ምንድን ነው? ለምሳሌ አንድ የክፍያ ጥያቄ ቢኖር፣ ያ የክፍያ ጥያቄ የሚስተናገደው ከጥያቄ የወረቀት ፎርሙ ቀርቶ በሲስተም ይጠየቃል። የማጽደቅ ሂደቱን በዛው በሲስተም ይሄድና እስከ መጨረሻው ክፍያው እስኪፈጸም ድረስ ያለውንም ሂደት ይይዛል። ዳታው ሪከርድ ያደርጋል ማለት ነው። በጥቅሉ ይሄ ነው የሚሰራ ከሌሎቹ በዚህ መልኩ የሚለይ መተግበሪያ ነው ማለት ነው። ይሄ እንደምታዩት፣ ይሄ ዳሽቦርድ ቶፕ ማኔጅመንቶች የሚያዩት ዳሽቦርድ ነው። ለምሳሌ ይሄ የሰው ኃይል መረጃችንን የሚያሳይ ነው። በአጠቃላይ ምን ያህል ሰራተኛ አለን፣ ምን ያህል ሴት ሰራተኞች አሉ፣ ምን ያህል ወንድ ሰራተኛ አለ፣ በፐርሰንት ምን ያህል ነው፣ የመሳሰሉት ምን ያህል ደሞዝ አጠቃላይ ለሰራተኛ እንከፍላለን የሚለውን እንደዚህ በቁጥርም እንደዚሁም ደግሞ በፊገርም ያሳየናል። ብዙ ብራንቾች አሉን እኛ ቅርንጫፎች አሉን፣ ወደ አስር ቅርንጫፎች አሉን። እያንዳንዱ ቅርንጫፍ ላይ እንደዚሁም ምን ያህል ሰራተኛ አለ የሚለውን ነገር ያሳየናል ማለት ነው። ይሄ ከሰው ኃይል ጋር የተያያዘ ነው። በእያንዳንዱ እንትን በዚህ መልኩ ለምሳሌ የፊውል ማኔጅመንት ሲስተም አለ። እዚሁ የራሳችን ስቴሽን አለ። ለህብረተሰቡ አገልግሎት የሚሰጡ ተሽከርካሪዎች ነዳጅ የሚቀጡት እዚሁ ከእኛው እንትን ነው፣ ስቴሽን ነው። ስለዚህ ከዛ ስቴሽን ነዳጆች፣ የተቀዱ ነዳጆች እንዴት ናቸው የሚለውን ነገር እና እሱን የምናስተዳድርበት እንደዚሁ እና ሪፖርቶቹን በዚህ መልኩ ቀለል ባለ መልኩ ለማኔጅመንቶች ማየት ይችላሉ። ይሄን ቤዝ አድርገው ትላልቅ ውሳኔዎች ሊወስኑ ይችላሉ ማለት ነው። ስለዚህ በአጠቃላይ ይህን ሲስተም በመጠቀም ብዙ ነገር አትርፈናል ማለት እንችላለን። ብዙ ወጪ ቀንሰናል። ስለዚህ ለደመኞች በምን መልኩ አገልግሎት እየሰጠን ነው የሚለውን ለማየት እዚሁ አጠገባችን፣ ቅርባችን ወዳለው ቅርንጫፍ ሄደን ያለውን አገልግሎት አሰጣት በዚህ ስርዓት መሰረት እንዴት እንሰጣለን የሚለውን እናያለን ማለት ነው። ያለው ባለሙያ ደንበኞችን በምን መልኩ እንደሚያስተናግዱ እሱ ያሳያቸዋል ማለት ነው። ስለዚህ ከእሱ ጋር ያለውን ነገር ነው የሚንጨርሰው። እዚህ ያለን ነገር ነው የምናየው። ሁኔታ እሱ በደንብ ያሳያቸዋል። እሺ በቅድሚያ አመሰግናለሁ። ስምና የስራ ድርሻህን አስታውቀኝ። ስሜ አሸናፊ ፍቅሩ ይባላል። በመገናኛ ቅርንጫፍ ኦፊስ መሀንዲስ ነኝ። መልካም እንግዲህ ቀደም ሲል ያው ዋናው ሄድ ኦፊሱ ላይ እያነጋገርኩ ነበረ። ምን ይመስላል ዘመናዊ አሰራርን ከመከተል አንጻር በተለይ አገልግሎትን አገልግሎት አሰጣጥን ለማሻሻል እየተሰሩ ያሉ ስራዎች የሚል ነገሮችን ሳነሳ አግሪሶ የሚባል ሲስተም ተዘርግቶ እየተሰራበት እንደሆነ ሲያነሱልኝ ነበር። እንደናንተ ቅርንጫፍ እንደው ይህ ሲስተም ከመምጣቱ በፊት በምን አይነት መንገድ ነበር ስራዎችን የምታከናውኑት ከሚለው ሀሳብ እንነሳስ። ከዚህ በፊት የአሰራር ስርአታችን ፍጥነትን እንዲሁም የደንበኛ ተኮርን ያማከል አልነበረም። ምክንያቱም የተለያዩ በወረቀቶች ነው የምንሰራው። ስለዚህ አሁን ላይ የአግሬሶ ሲስተም ከመጣ በኋላ እነዚያን የወረቀት ምልልሶች፣ የደንበኛን እንግልት ቀንሶልናል በጣም ማለት ነው። ስለዚህ በጣም ዘርፈ ብዙ ጥቅም አለው ማለት ነው አግሬሶ። ስለዚህ የወርክ ኦርደሮቻችንን በትክክል ደንበኛ ጋር መድረስ ይችለናል። ኦልሞስት ከመስከረም ጀምሮ በቅርንጫፋችን፣ አዎ አዎ፣ ከመስከረም ጀምሮ ባለፈው አመት አንድ አመት ሆኖናል ማለት ነው። ስለዚህ ከፍተኛ ለውጥ አለው። ይህንን ሲስተም ከመጀመራችን በፊት እና አሁን ያለውን ስናስተያይ፣ እንደ ባለሙያም እንደ ቅርንጫፍ ሰራተኛም ከፍተኛ የሆነ ለውጥ አለው በደንበኛውም እንግዲህ እንደምትመለከቱ ደንበኛውም በትክክል ሰዓቱን ጠብቆ ተስተናግዶ የሄድበት ሁኔታ አለ። እዚህ ውሃና ፍሳሽ ላይ ስመጣ አገልግሎት የሚሰጠን የኛ ያው ሽንት ቤት በምንመጣ ሰዓት የሽንት ቤትን ደረሰኝ ለማስቆረጥ የተለያዩ ነገሮችን ለማድረግ እንመጣለን። ሲቀጥል ደግሞ ውሃ ተበክሎብን ወይም ደግሞ እንትን ስናመለክት መልሱ ፍላጎታችንን ያሟሉልናል የስም ዝውውር ለማድረግ ነው የመጣሁት ዛሬ ያገኘሁት አገልግሎት ፈጣን ነበር በጣም ደስ የሚል ነበር እና ሶስት ሰዓት ላይ ነው የመጣሁት አሁን አንድ ሰዓት ባለሞላ ጊዜ ውስጥ ጨርሼ እየወጣሁ ነው እንደመጣሁ አንድ አምስት ስድስት ቦታ ነው የሄድኩት ሁሉም ቦታ ላይ የሚሰጡት ሰርቪስ በጣም ጥሩ ነበረ። ዛሬ እንደ ድንገት መጣው እንደውም ታስፈጽማለችም አላሉ ቁጥር ጽፈው ሰጥተውኝ ነበር። እዛ ስሟጠርቼ ስገባ በፈገግታ ተቀበለችኝ። ሳልቆም ሳልቀመጥ በስነ ስርዓት አስተናገደችኝ። በጣም ደስ ብሎኝ ስቄ ስወጣ ነው ያገኘችኝ። ስንመጣ ጥሩ መስተንግዶ አላቸው። ከስተምራቸውን ደግሞ በትክክል ነው የሚያስተናቅዱት እና ብዙም ሰዓት አንቀመጥም በፈለግነው ሰዓት ነው የሚያሰናቅድ። የአዲስ አበባ ውሀና ፍሳሽ ባለስልጣን በተለያዩ ጊዜያት የሚያደርጋቸው የአገልግሎት ማሻሻያ እንዲሁም ደግሞ አገልግሎትን የተሻለ ከማድረግ አንጻር የሚጠቀማቸው የተለያዩ ዘመናዊ ቴክኖሎጂዎች አሉ። የተወሰነውን ቀደም ሲል ስናስቃኛችሁ ነበር። አሁን ደግሞ የአዲስ አበባ ውሀና ፍሳሽ ባለስልጣን ጥሪ ማዕከል ተገኝተናል። ምን ይመስላል? በተለይ በጥሪ ማዕከሉ የሚከናወኑ ስራዎች ምንድን ናቸው? ጥሪ ማዕከሉ በመቋቋሙ ምን አይነት ደንበኞችን ከማርካት አንጻር ምን አይነት ስራዎች ተሰሩ? የሚለውን የተለያዩ ሀሳቦችን እያነሳን በተጨማሪም ደግሞ አሁን ላይ በተለይ ምን የተሻሻሉ አሰራሮች አሉ የሚለውን እናነሳለን። ይህንኑ ቆይታ እየተከታተላችሁ አሁንም አብራችሁን ሁኑ። ወደ ውስጥ እንግባ። ሰላም። እንደምናለ ደህና ነው። እንዴት ነው ስራ? ስራ ጥሩ ነው። እንግዲህ የጥሪ ማዕከላችሁ ምን እያከናወነ ነው የሚለውን ለማየት ነው ዛሬ የተገኘ ነው። ጤና ይስጥልህ አዲስ አበባ ውሃና ፍሳሽ ሜት ይባላለሁ ው ስሜ መስፍን ሹሜ ይባላለሁኝ። አዲስ አበባ ውሃና ፍሳሽ የጥሪ ማዕከል የደንበኞች ጥሪ ማዕከል የስራ ኃላፊ ነኝ። በቴክኖሎጂ ከተደገፉ አገልግሎቶች መካከል ከዚህ በፊት በመደበኛ መንገድስ ጠቀምበት የነበረውን የጥሪ ማዕከል አሁን ወደ ዲጂታል ስርዓት ቀይረን እንግዲህ አንድ ሁለት አመቶ ነው ይሄ ዲጂታል ካደረግን ግን በመሀል አዳዲስ ከወቅቱን እና ከተቋሙ አገልግሎት ጋር ኦንላይን ማድረግ የሚችሉ ቴክኖሎጂዎች መርጠን የማሻሻል ስራዎችን የሰራንበት ሁኔታ ነው ያለው። እንግዲህ አጠቃላይ ይህን ስናየው አሁን ላይ የአዲስ አበባ ውኃና ፍሳሽ ጥሪ ማዕከል ወደ ደንበኞች የግንኙነት ማዕከል ወይም ኮንታክት ሴንተር እያሳደግንበት ያለበት ሁኔታ ነው ያለው። ይህም ጥሪዎችን ከመቀበል ባሻገር ለደንበኞች ተጨማሪ መረጃዎችን በአጭር የጽሁፍ መልእክት የመስጠትና አሁንም በሂደት ላይ ያሉ ተጨማሪ ደንበኛው በቀላሉ ከተቋሙ ጋር ያለውን ግንኙነት የሚያጠናክሩ ስራዎችን እየሰራን ያለበት ሁኔታ ነው ያለው። ለምሳሌ የቴሌግራም ቻትቦት መጠቀም ለሚችሉ ደንበኞቻችን እንደዚ አይነት ስርአቶችን ጀምረናል። ቅድም እንደገለጽኩት የአጭር የጽሁፍ መልእክት ደንበኛው ከውሃ ጋር ከውሃ ቢል ጋር የተያያዙ መረጃዎችን የወርሃዊ ንባቡን ምን ያህል ወተር ኮንሲም እንዳደረገ እና ምን ያህል ሂሳብ እንዳለበት እና መቼ እስከ መቼ ድረስ መክፈል እንዳለበት የሚገልጹ በየወሩ አጭር የጽሁፍ መልእክት እናደርሳለን። ከዛ በተጨማሪ በተለያዩ ምክንያት ደንበኛው ተዘናግቶ ባይከፍል እንኳ መሀል ላይ የሚያስታውሱ መረጃዎችን እንልካለን። የአገልግሎት ሰዓት ውስጥ ምን ይመስላል? በተለይ ከዚህ በፊት ስንመጣ ያው በስራ ሰዓት ነበረ፣ በተለይ የደንበኞችን ጥሪ የምታስተናግዱት እና አሁን ላይ ምን ላይ ነው ሰዓቱን፣ ተሻሽሏል ወይስ ምን ላይ ነው? ከዚህ በፊትም ያው ከደንበኞች የሚነሱ ቅሬታዎች ነበር፣ አይነሳም ለጥሪ ማዕከል ስንደውል የሚሉ ነገሮች እንሰማ ነበር። እና ምን ላይ ነው አሁን ያው የጥሪ የአገልግሎት ሰዓቱን ምንድነው ልናሻሽልባቸው ያሉ መሰረታዊ እንትኖች አንዱ የደንበኛ ፍላጎት ድማንድ አለው የሚለው ነው። ስራ ሰዓታችን ምክንያቱም ይህን ሲስተም ከጀመር ነው ሁለት አመት ሆኖናል። ምናልባት ከዚህ በፊት ስትመጡ ወደ ሁለት መቶ በቀን አካባቢ ነበር አገልግሎት ስትሰጥ የነበረው። አሁን ላይ ግን ከኦን አቬሬጅ ማለት ነው በቀን እስከ አምስት መቶ ደንበኛና ከዛ በላይ እያስተናገር ነው ያለ ሰው እያወቀ እየተጠቀመ የሚሰጡትም ፊድባክ ደውለው ያቀረቡት እንትን መፈታቱንና ደስታ መሰማታቸውንም እየገለጹ ያሉበት ሁኔታ ነው ያለው። እና ያያ ከተሻሻለ በኋላ አሁን ላይ ምን እያደረግን ነው? ተጨማሪ የሰው ኃይል ያው ወደ ሽፍት ስርዓት ስንገባ ተጨማሪ የሰው ኃይል ያስፈልጋል። እሱን የማሟላት ሂደት ላይ ነን። ወደ 24 ሰዓት የማሳደግ ነው ኦቨርኦል ያለን እቅድ ማለት ነው። የውስጣዊ አሰራራችንን ዲጂታላይዝ አድርገናል። ሁ ሁሉም ሰርቪሶቻችን ዲጂታላይዝድ ሆኗል። አሁን የቀረን ፓርት ምንድን ነው? ደንበኛው ወደ ተቋማችን ሳይመጣ ባለበት ሆኖ አገልግሎት የሚያገኝበትን አሰራር በዚህ አመት ተግባራዊ ለማድረግ እቅዳለን። ልክ ደንበኛው የውሃ ክፍያውን ቤቱ ሆኖ መክፈል እንደሚችለው ሁላ የተለያዩ ሰርቪሶችንም ቤቱ ሆኖ ሪኩዌስት ማድረግ መጠየቅ እንዲችል ከዛ የግድ መምጣት እንኳን ካለበት በትክክለኛው መምጣት ባለበት ቀን እንዲመጣ ለማድረግ የአንድ ስራ ለመስራት አስበናል። ያው ይሄንም በ2018 ተግባራዊ እናደርጋለን ብለን አስበናል። እንግዲህ ከዚህ ውጭ ደግሞ የአንድ ፕሮጀክት እየተሰራ ነው፣ ከአዲስ አበባ ዩኒቨርሲቲ ጋር በጋራ በመሆን እየተሰራ ያለ ፕሮጀክት አለ። የቤት ለቤት እየተሄደ የቆጠራ ስራ ይሰራል። የቆጠራ ኢንፎርሜሽኑን ከሰበሰብን በኋላ ወደ ሲስተም የመገልበጥ ስራ እንሰራለን። በተለይ የመሰረተ ልማቶችን መሰረተ ልማቶችን የኢንቨንተሪ ስራ ከተሰራ በኋላ ወደ ሲስተም እንገለብጣለን። ወደ ጂአይኤስ ሲስተም ከቀየርም በኋላ ቢሮ ሆኖ ግምቶችን የመገመት አሁን አብዛኛው ግምት እየተሰራ ያለው ደንበኛው ቤት በመሄድ መስመሩ ያለበትን ቦታ በመለካት ነው እየተሰራ ያለው። አሁን ግን ሙሉ ለሙሉ ዲጂታላይዝ የምናደርግ ከሆነ ይህንን አሰራር ተግባራዊ ለማድረግ እንደዚሁ ፕሮጀክት ላይ ነው ያለው። ሌላኛው ደግሞ የውሃ መገኛ ሪሶርሶችን፣ ከባድ መስመሮቻችንን፣ እነዚህ የመሳሰሉትን ነገሮች ደግሞ ማዕከል ላይ ሆነን የምንቆጣጠርበት የስካዳ ሲስተም እንደዚሁ ፕሮጀክት ላይ ያለ ስራ ነው። እነዚህን እንግዲህ በ2018 አጠናቀን ተቋሙን ሙሉ ለሙሉ ዲጂታላይዝ ወደ ማድረግ እየሄድን ነው ማለት ነው። ተመልካቾቻችን እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን ዘመኑን ከመዋጀት አንጻር የሚከተላቸው ዘመነኛ አሰራሮች ምን ይመስላሉ የሚለውን ስናነሳ ነበር። በሁለት ክፍልም ወደ እናንተ ስናደርስ ቆይተናል። በተለይ ተቋሙ አገልግሎት ሰጪ ተቋም ነውና የሚሰጣቸውን አገልግሎቶች ዘመናዊ ከማድረግ አንጻር እና ዘመናዊ ቴክኖሎጂን ከመጠቀም አንጻር ያለበትን ሁኔታ ስንቃኝ ነበር። ታዲያ ሳምንት ስንመለስ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።